ጁማን አዋፕስሚ ማ ጋዛ ጁማን አልከውታሚ በጋዛ ውስጥ ለሚገኝ የሀማስ አባል ተደረሽ ነበር። ነገር ግን ቀጥሎ የሆነው ነገር ለመስማት የግድ መስማት ያለባችሁ ታሪክ ነው። ነገር ግን ወዳጄ፣ ከመጀመራችን በፊት ስታድጊ ስለ ክርስቲያኖች እና አይሁዶች የነበረ አመለካከት ምን ነበር? እሺ የተወለድኩትና ያደግኩት በኳታር ነው። አባቴ ደግሞ ከሐማስ መስራቾች አንዱ ነው። ስለዚህ አባቴና እናቴ ያሳደጉን እስራኤልን እንድንጠላ፣ አይሁድን እንድንጠላ፣ ክርስቲያንን እንድንጠላና ሌላው ቀርቶ ሺያዎችን ሙስሊም ሺያዎችን እንድንጠላ እንዲሁም ለሐማስ የማይወግነውን ሁሉ እንድንጠላ እንድንረግም ነበር። ያ አይ ጀስት ወን ቱ ሴይ ሶሪ ወይ ዩዝ ቱ ከርስ ኦል ዘ ክርስቲያን ኤንድ አው ይቅርታ ማለት ፈልጋለሁ፣ ነገር ግን ሁሉንም ክርስቲያኖችና አይሁዶችን እንረግም ነበር። ልንገላቸው ይገባል ብለን እናስብ ነበር፤ ምክንያቱም ቁርአን የሚለው ይህንን ነውና። አዎ እብደት እንደሆነ አውቃለሁ። ነገር ግን በእስልምና እንደምናምን አይሁድን ሁሉ ልንገድል ይገባናል፣ እንዲሁም ኢየሱስ ተመልሶ መጥቶ ከእኛ ጋር ይዋጋል፣ መስቀልን ይሰብራል፣ አሳማን ይገድላል፣ ዛፎችና ድንጋዮች ሙስሊሙን ጠርተው ኦ ሙስሊም ከኋላ አይሁዳዊ አለ ና ግደል ይላሉ ብለን እናምን ነበር። ስለዚህ እብደት ነው። ዋው ስለዚህ አባትሽ ከሐማስ መስራቾች አባላት አንዱ ነበሩ። በመጨረሻም በጋዛ ውስጥ ለሚገኝ የሐማስ አባል ተዳርሽ ነበር። ኢየሱስን እንዴት አወቅሽው? እሺ፣ በጋዛ ለ13 ዓመታት ትዳር ውስጥ ነበርኩ። ነገር ግን በ2002 ወደ ጋዛ ሄድኩ። በ2012 ደግሞ መጠራጠር ጀመርኩ። ምክንያቱም ሐማስ ስልጣን ሲይዝ በጋዛ ውስጥ የሚያደርገውን አየው። ወደዚህ የመጣነው ለሁሉም እኩልነትን ለማስፈን ነው አሉ። ለሰዎችም ቃል ገቡ። ነገር ግን ምንም የሆነ ነገር የለም። ከሐማስ በፊት ጋዛን ሲቆጣጠር የነበረውን ድርጅት ፈታ እንደምንጠላው ተናገሩ። ሰዎችም በምርጫው ድምፃቸውን እንዲሰጧቸው ጠየቁ። እኔም ድምፄን ለሐማስ ሰጠው። ለዚህ ይቅርታ ጠይቃለሁ። ግን በ2007 ወይም በ2006 ይመስለኛል ይህን ያደረግኩት። ነገር ግን ጋዛን የበለጠ አበላሹት። ፍልስጤማውያንን መግደል ጀመሩ። የሐማስ አባል ካልሆንክ ልትፈራ ይገባሃል የሚል ስሜት እንዲሰማን ማድረግ ጀመሩ። እኔ ግን ማሰብን ቀጠልኩ። ያኔ አይሲስ ወይም አይስ አይስ እየተከሰተ ነበር። ብዙ ሰዎችን ሙስሊም ሰዎችን እየገደሉ ነበር። እናም በዚህ ሃይማኖት ላይ የሆነ ችግር እንዳለ ተሰማኝ። ታውቃላችሁ፣ ምናልባት ዝም ብዬ እየዘለልኩ ነው። ምክንያቱም በእስልምና ሳድግ በአምላክ የረክቼ አላውቅም። አምላኬ በእኔ ፈጽሞ የሚደሰት አይመስለኝም ነበር። ወደ ጀነት ለመሄድ ምንም ዋስትና የለኝም። ሁል ጊዜ ሲኦልን እፈራለሁ። መቃብር ውስጥ ሲያስገቡኝ እንድሰቃይ የሚያደርግ እባብ ይመጣል ብዬ ሁል ጊዜ እፈራለሁ። ስለዚህ እስልምና ሰላምን አይሰጥም። ሁል ጊዜ የሆነ መጥፎ ነገር ይፈጠራል ብለህ ትፈራለህ። ምናልባት አምላክ ከእኔ ላይቀበል ይችላል፣ ስለዚህ ብዙ እና ብዙ ማድረግ አለብኝ ትላለህ። እናም ማሰብ ጀመርኩ እናም ለእኔ ቅርብ የሆነ አንድ ሰው አለ። ስሙን መጥቀስ አልፈልግም ለደህንነቱ ሲባል። እርሱ ኤቲስት ወይም ሃይማኖት የለሽ እንደሆነ ነገረኝ። እናም ቁርአንን ያለ ቅድስና እንደ ተራ መጽሐፍ እንዳነበው ጠየቀኝ። ምክንያቱም ታውቃላችሁ ቁርአን ስለ መግደል ነው፣ ስለ መሐመድ ታሪክ ነው። የልጁም ሚስት ባገባ ጊዜ ወንድ ልጅ ነበረው፣ ጉዲፈቻ ፈቻ ልጅ። ከዚያም ሚስቱን ለማግባት ወሰነ። ስለዚህ አላህ በቁርአን ውስጥ አንቀጽ ላከ፣ ልጁ ሚስቱን እንዲፈታ ጠየቀው። እናም መሐመድ ይወስዳታል አለ። ስለዚህ እሺ፣ ቁርአን ትርጉም አይሰጥም። የቁርአን አምላክም መቼም ቢሆን እውነተኛ አምላክ ሊሆን አይችልም ምክንያቱም ሳይኮፓዝ ወይም የአእምሮ በሽተኛ አምላክ ነው። በቁርአን ውስጥ ለእኔ ትርጉም የሚሰጥ ምንም ነገር የለም የሚለው ተሰማኝ። ስለዚህ እሺ፣ እግዚአብሔር የለም ብዬ አላመንኩም ኤቲስት አልሆንኩም። ነገር ግን በየቀኑ ጸልዬ ነበር። አምላክ ወይ ካለህ፣ ላውቅ እፈልጋለሁ፣ ልገናኝ እፈልጋለሁ እል ነበር ምክንያቱም በውስጤ አምላክ እንዳለ አውቃለሁ። ይህ አጽናፈ ዓለም ሁሉም ነገር ዝም ብሎ እንደመጣ ማመን አልቻልኩም። ልጆቼ ሊሞቱ ሲቃረቡ እንዲፈውሳቸው ወደ አምላክ ስጸልይ የሆነ ነገር ነበረኝ። አምላክ እንዳለ አውቃለሁ። እናም መጸለይ ጀመርኩ። እግዚአብሔር በልባችሁ ካኖረ ይህን አገልግሎት በወር አምሳ ብር ወይም በተነሳሳችሁበት ማንኛውም ስጦታ መደገፍ ይችላላችሁ። የምታደርጉት ድጋፍ ብዙ ነፍሳትን ለመድረስ ይረዳል። ለመሳተፍ በዚህ ስልክ ቁጥር አጭር የጽሁፍ መልእክት ብትልኩ ይደርሰኛል። አመሰግናለሁ። እግዚአብሔር ይባርካችሁ። ከ2012 እስከ 2014 በሐማስና በእስራኤል መካከል ጦርነት ነበር። የእስራኤል መከላከያ ሰራዊት የቀድሞ ባለቤቴን ደውለው ጎረቤቶቻችንን እንዲጠራ እንደጠየቁት አስታውሳለሁ። ምክንያቱም ቤታቸውን በቦምብ ሊደበድቡት ፈልገው ነበር። እርሱም ኦ ማንም ሰው ቤት የለም አላቸው። ምክንያቱም እስራኤል ለሰላማዊ ሰዎች ህይወት ትጨነቃለች። ቤቶችን በቦምብ ከመደብደባቸው በፊት ለሰዎች ይደውላሉ። ቤቶችን በዘፈቀደ አያወድሙም። ስለዚህ በዚያች ሌሊት የጎረቤታችንን ቤት በቦምብ ደበደቡት። ይህ ለእኔ በጣም የሚያስፈራ ነበር። በቅርቡ እሞታለሁ ብዬ አስቤ ነበር። ስለዚህ ብዙ እያለቀስኩ ነበር። በዚያች ሌሊት አምላክ ሆይ ካለህ፣ ባክህ ላውቅ እፈልጋለሁ፣ ስምህን መጥራት እፈልጋለሁ፣ እንድታድነኝ እፈልጋለሁ አልኩ። በዚያች ሌሊት ህልም አየሁ። ራሴን ከእናቴ ጋር አየሁ። እናቴ በ2005 ነበር ያረፈችው፣ ይህ ደግሞ በ2014 ነበር። እናቴን አየዋት፣ በረንዳ ላይ ተቀምጣ ነበር። ጨረቃ በጣም ትልቅ ነበረች፣ ወደ እኛም ጠጋ አለች። እናቴ ጨረቃዋን እንድመለከት ጠየቀችኝ። የኢየሱስን ፊት ከጨረቃዋ ውስጥ ሲወጣ አየሁ። በአረብኛ ያናገረኝ ነበር። እኔ አምላክ ኢየሱስ ነኝ አለኝ። I what I'm remembering he was say anti binti mat khafi you are my daughter don't be afraid ብዙ ያናገረኝ ነበር። የማሳው ሰው ነገር ግን አንቺ ልጄ ነሽ አትፍሪ ያለኝን ነው። ስለዚህ ከእንቅልፌ ስነቃ፣ እሺ ምናልባት አንድ ሰከንድ ብቻ የወሰደ ሊሆን ይችላል ብዬ አሰብኩ። ነገር ግን ክፍል ውስጥ ብርሃን ያለ ይመስላል ኦ ይህ እውነት ነው የሚል ስሜት ተሰማኝ። ከዚህ በፊት ስለ የሸዋ ስም ሰምቻ አላውቅም ነበር፣ ምክንያቱም እኛ በቁርአን ውስጥ ይሳ ብለን ነው የምንጠራው። ከክርስቲያን ሰዎች ጋር ሆኜ አላውቅም። ማህበረሰቤ 100 ፐርሰንት ኢስላም ነው። ኳታር በነበርኩበት ጊዜ ትምህርት ቤቱ 100 ፐርሰንት ኢስላም ነው። እንቅስቃሴዎቼም ወደ ኢስላማዊ ማዕከል መሄድ፣ ቁርአን መሐፈዝ ነበር በህይወቴ ክርስቲያን ሰዎችን አግኝቼ መጥተው ስለ ኢየሱስ ሲነግሩኝ አይቼ አላውቅም። ከዚህ በፊት ማንም ስለ እርሱ ነግሮኝ አያውቅም። ነገር ግን ስሙን ስሰማ የሚያምር ስም እንደሆነ እርሱም የሚያምር አምላክ እንደሆነ ተሰማኝ። በልቤ ውስጥ ሰላም ተሰማኝ። ለመጀመሪያ ጊዜ አንድ ሰው ይወደኛል፣ ኦ አንድ ሰው ይወደኛል የሚል ስሜት ተሰማኝ ምክንያቱም ከቤተሰብ ፍቅር ተሰምቶኝ አያውቅም ነበር። አልጠላቸውም፣ ቤተሰቦቼን እወዳቸዋለሁ። ነገር ግን ሙስሊም መሆን ማለት ሰላም የለህም ማለት ነው፣ ምክንያቱም እግዚአብሔር ሁል ጊዜ በሙስሊሞች ላይ የተቆጣ ነው። ስለዚህ አዎ፣ አንድ ሰው እንደሚወደኝ ተሰማኝ። ጉግል ላይ ስለ ስሙ መፈለግ ጀመርኩ። አንድ የክርስቲያን ገጽ አገኘው። ግብጻዊ ክርስቲያን ነበር ስ ስ ስ ስ ስ ስ ስ ስ ስ ስ When Jesus, I said, oh, who said love your enemies? Like in Quran said, like we should kill all the Jewish, we should kill all the Christian. ይህን ገጽ ስከፍተው ፊቴ ላይ የመጣው የመጀመሪያው ጥቅስ ፍቅር ጠላቶቻችሁን ውደዱ የሚል ነበር። ኢየሱስ፣ ኦ፣ ጠላቶቻችሁን ውደዱ ያለው ማን ነው አልኩ። በቁርአን ውስጥ አይሁድን ሁሉ ልንገድል፣ ክርስቲያንን ሁሉ ልንገድል ወይም ጂዚያ ወይም ግብር እንዲከፍሉ ልናደርግ ይገባል ይላል። ጠላቶቻችሁን ውደዱ ብሎ የጠየቀው ማን ነው? ታውቃላችሁ፣ እብደት ነው። ለዚህ ገጽ መልእክት መላክ ጀመርኩ። አስተዳዳሪው ወይም አድሚኑ ሴት ይሁን ወንድ እስካሁን አላውቅም፣ ግን እሱ አላለሁ መጽሐፍ ቅዱስን እንዳነብ ጠየቀችኝ። በሺዎች የሚቆጠሩ ሙስሊሞች አሁን ኢየሱስን በህልማቸው እያዩ እንደሆነና ወደ ክርስትና እየተለወጡ እንደሆነ ነገረችኝ። የመጀመሪያው አይደለሽም አለችኝ። እሺ ያ አሪፍ ነው አልኩ፣ ምክንያቱም እኔ ብቻ መስለኝ ነበር ማሰብ ስጀምር እና በጣም የሚያስቀው ነገር ክርስቲያን ከመሆኔና ኢየሱስን ከማየቴ በፊት አንድ ሰው ክርስቲያን እንደሆነ ወደ ክርስትና እንደተለወጠ ስሰማ ኦ ይህ ሰው በእርግጥ ወደ ሲኦል ይሄዳል ብዬ ያስብ ነበር። አሁን ግን እኔ ነኝ ኢየሱስን በህይወቴ ተቀብዬ ከእሱ ጋር ጉዞ የጀመርኩት።

የተነሳው ንጉሥ የሸዋ ይመስገን ሰውነቴን ወረረኝ። ምስክርነትሽን እየሰማው ላለማልቀስ እየሞከርኩ ነው። ይህ በማይታመን ሁኔታ ኃይለኛ ነው። ለክፍል አንድ ሁለት እና ሶስት እንደገና ልንጋብዝሽ ግድ ይለናል። ምክንያቱም የምታካፊው በጣም ብዙ ነገር አለሽ። ጥቂት ተጨማሪ ጥያቄዎችን ልጠይቅሽ። አባትሽ ከሐማስ መስራቾች አባላት አንዱ እንደነበሩ ተናግረሻል። የአባትሽ ስም ማን ነው? ሂዝ ኔም ስሙ አቡ ጃፋር ነው። አቡ ጃፋር ብለው ይጠሩታል። ትክክለኛ ስሙ መሐመድ ቀዋስሚ ነው። ነገር ግን ታላቅ ወንድሜ ስሙ ጃፋር ስለሆነ አቡ ጃፋር ቀዋስሚ ብለው ይጠሩታል። ዋው እስቲ ይህን ልጠይቅሽ። በዳንሽ ጊዜና የሽዋ በተገለጠልሽ ጊዜ ህይወትሽን ለወጠው ታውቂያለሽ። የጌታ ደስታ ከአንቺ ሲንጸባረቅ ይሰማኛል። መንፈስ ቅዱስ በውስጥሽ ኃይለኛ ነው ወዳጄ። ነገር ግን በዳንሽ ጊዜ የሐማስ አባል የነበረውን የቀድሞ ባልሽን፣ የሐማስ አባል የሆኑትን አባትሽንና በአጠቃላይ ሐማስን ስትመለከች በጋዛ እየሆነ ያለውን ነገር የምታይበትን መንገድ እንዴት ለወጠው? ስ ጋዛ። አዎ፣ ምክንያቱም በጋዛ እየሆነ ያለው ነገር በሙሉ ከሐማስ ጋር የተያያዘ ነው። ሐማስ ሁል ጊዜ ችግር ይፈጥራል። ኢንቲፋዳ እስኪከሰት ድረስ በሰላም ነበርን። እኔ ፍልስጤማዊ እንደሆን አውቃለሁ። የፍልስጤን መታወቂ አለኝ፣ አሁንም የፍልስጤን መታወቂ አለኝ። ነገር ግን የአይሁዶች መብት እንደሆነ አውቃለሁ። የእነሱ የተስፋ ቃል ምድር ናት። መጽሐፍ ቅዱስን አንብቤያለሁ። በቁርአን ውስጥ እንኳን ፍልስጤም ተብሎ አልተጠቀሰም። ለበኒ እስራኤል ወይም የእስራኤል ልጆች የተጠቀሰች ምድር ናት። እነርሱ ግን የለም የእኛ ምድር ናት፣ አይሁዶችን ሁሉ ማባረር አለብን ይላሉ። አያቴ ከአይሁድ ጎረቤቶቿ ጋር ትኖር እንደነበር በፍቅርና በሰላም ይኖሩ እንደነበር እንደተናገረች አስታውሳለሁ። በሰላም እንኖር ነበር። ነገር ግን ሐማስ ችግር መፍጠር ሲጀምር እና ሰላም ባገኘን ቁጥር ሮኬቶችን መላክ እስራኤልን በሮኬቶች ማጥቃት ሲጀምሩ ለዚያ ነው እስራኤል በቦምብ መደብደብ የጀመረችው። ከዚህ በፊት ግን ምንም የሚፈጠር ነገር አልነበረም። ከ2008 ጦርነት በኋላ እስራኤል ጋዛን መልሶ ለመገንባት ገንዘብ እንደላከች እና ለጋዛ ህዝብ ጋዛ እንደ ሲንጋፑር እንደምትሆን ቃል እንደገቡ አስታውሳለሁ። ብቻ ሰላም ይኑረን አሉ። እነርሱ ግን ሰላም አይፈልጉም። መግደል፣ ሰዎችን ማሰቃየት፣ በስልጣን ላይ መቆየትና ከውጭ የሚመጣውን ገንዘብ ሁሉ ለራሳቸው ማድረግ ብቻ ነው የሚፈልጉት። የቀድሞ ባሌ ከእኔ ጋር ሳይሆን ከአጎቶቹና ከጓደኞቹ ጋር ሲያወራ አሁን በ ከተማ ስር ከተማ እየገነባን ነው እንዳለ አስታውሳለሁ። ስለዚህ ጋዛን መልሶ ለመገንባት የመጣውን ገንዘብ ሁሉ ወሰዱና ዋሻዎችን ገነቡ። በከተማ ስር እውነተኛ ከተማ አለ። ነገር ግን ለሰዎች ለህፃናት አንድም መጠለያ አልገነቡም። በጭራሽ በጋዛ ውስጥ አንድም መጠለያ የለም። ሁሉም ስለ ዋሻዎች ነው፣ ሁሉም ለሀማስ ነው። አሁን ተደብቀዋል፣ ሰዎችን ለሞት ዳርገዋል። ሰዎችንና ህፃናትን እንደ ሰብአዊ ጋሻ ይጠቀማሉ። ለህይወታችን ግድ የላቸውም። የሚጨነቁት ለስልጣናቸውና ለኃይላቸው ብቻ ነው። ጠንካራ ሆነው ለመቀጠልና በቁጥጥር ስር ለማቆየት ይፈልጋሉ እንጂ ለህይወታችን ግድ የላቸውም። ዋው! በድጋሚ ብዙ ጊዜ ተመልሰሽ እንድትመጪ መጋበዝ አለብኝ። የምናውራው ብዙ ነገሮች አሉ። ምናልባት ግን በዚህ ጥያቄ ልዝጋው። አንድ ሰው ይህንን እየተመለከተ ያለ ከእስላማዊ ዳራ የመጣ እምነቱን መጠራጠር የጀመረ ወይም ምናልባት ስለ ሀማስ እውነተኛ ያልሆኑ አመለካከቶች ያሉት ሰው ቢኖር የእኔ ማበረታቻ ምንድነው ብለሽ ታስቢያለሽ? ምን ማለት ትፈልጊያለሽ? ለምሳሌ በእምነትሽ መታገል በጀመርሽ ጊዜ አንድ ሰው ቢነግርሽ ኖሮ ይጠቅምሽ የነበረው ነገር ምንድን ነው? በሌላ አነጋገር አንድ ሰው ይህንን ቪዲዮ እየተመለከተ እንደሆነ አስቢ። ምናልባት በቪዲዮው ላይ ያሉትን ነገሮች ለመቃወም ስለፈለገ ብቻ እየተመለከተ ሊሆን ይችላል፣ ወይም ሌላ ነገር። እዚህ እየተመለከተ ላለው ጓደኛዬ ምን ማለት ፈልጊያለሽ? ዶንት ቢ አፍሬድ ቱ ቲንክ እሺ፣ ለማሰብ አእምሯችሁን ለመጠቀም አትፍሩ። እነሱ የሚናገሩትን ሁሉ እንደ እውነት አትውሰዱ፣ ምክንያቱም እኛ ሁሉንም ነገር እነሱ እንደሚሉት እንደ እውነት እንወስደዋለን። ነገር ግን ማሰብ አለብን። ወደ ታሪክ መሄድ አለባችሁ። ወደ ቅርቡ ታሪክ ማንበብ አለባችሁ። አእምሯችሁን መክፈት አለባችሁ። በስሜት ብቻ ኦ ሐማስ ጋዛን እየጠበቀ ነው እንዳትሉ በፍጹም እየጠበቁ አይደሉም ማን ጠላታችን እንደሆነ ማየት ከፈለግን ጠላታችን ሐማስ ነው ሐማስ ክፉ ነው ሐማስ ለፍልስጤማውያን ግድ የለውም ግድ የላቸውም መግደል ብቻ ነው የሚፈልጉት እኛ እንዲህ አይነት ባህል አለን ከተገደልን ወደ ጀነት እንሄዳለን በሰባ ሁለቱ ደናግል እንደሰታለን እንላለን ልጆችን ከአራትና አምስት ዓመት ጀምሮ ወስደው ወደ ቁርአን መሐፈዝ ያመጣቸዋል እስራኤልን እንዴት መጥላት እንዳለባቸው መሳሪያ እንዴት መታጠቅ እንዳለባቸው ማስተማር ይጀምራሉ እመኑኝ ከአራትና አምስት ዓመት ጀምሮ ከልጆች ጋር ይህን ማድረግ ይጀምራሉ። እናም ቀላል እንዳልሆነ አውቃለሁ። በአንድ ነገር ላይ ስታድጉ፣ ወላጆቻችሁና መላው ቤተሰባችሁ በዚህ ሲያምኑ ማየት ቀላል አይደለም። ነገር ግን ምክሬ ለማሰብ አትፍሩ፣ ጥያቄ ለመጠየቅ አትፍሩ የሚል ነው። ምክንያቱም በእስልምና ለማሰብና ጥያቄ ለመጠየቅ አይፈቀድላችሁም፤ ዝም ብላችሁ መታዘዝ አለባችሁ። ነገር ግን እግዚአብሔር ይህንን አይምሮ ሰጥቶናል፣ መንፈስ ቅዱስን ሰጥቶናል እርሱን እንድንጠይቅና መንገዱን እንድናገኝ

አንድ ስም ነው፣ የሹዋ ነው። አንቺ ደግሞ የዚህ ሕያው ምሳሌ ነሽ፣ በጣም ተደንቂያለሁ። በድጋሚ በዚህ ጊዜ ሁሉ ሰውነቴን እየወረረኝ ነው። እግዚአብሔር በአንቺና በአንቺ በኩል ምን እንደሚያደርግ ለማየት በጣም ጓጉቻለሁ ወዳጄ፣ አንቺ አስደናቂ ሰው ነሽ። ደስታው ከአንቺ ሲንጸባረቅ ይታያል። ነገር ግን እዚህ እየተመለከተ ላለ ምናልባት ከእስላማዊ ዳራ ለመጣ ጓደኛዬ እግዚአብሔር አንድ ጥቅስ ሰጠኝ፣ በዚህ ይዘጋለሁ። ታውቃላችሁ፣ በእስልምና በእስላማዊ ትፊት ከተጠራጠራችሁ፣ ጥያቄ ከጠየቃችሁ መጥፎ ነገር ነው አይደል ነገር ግን የኢየሱስ ደቀ መዝሙር ቶማስ ሲጠራጠር ጥያቄ ሲኖረው ምን ሆነ? ቶማስ እንዲህ አለ፣ የችንካሩ ምልክት በእጆቼ ካላየው፣ ጣቴን በችንካሩ ምልክት ካላስገባው፣ እጄንም በጎኑ ካላስገባው አላምንም። ይህ ዮሐንስ 20 ቁጥር 25 ና 26 ነው። ከሳምንት በኋላ ደቀ መዛሙርቱ ደግሞ በቤት ውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም ቶማስን፣ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ እመን እንጂ ተጠራጣሪ አትሁን አለው። ኦ፣ አምላኬ ለአበረታታችሁ የምፈልገው አዎ፣ የናዝሬቱ ኢየሱስ በእውነት ተሰቅሏል። በዚያ መስቀል ላይ በእውነት ሞቷል። በመቃብር ተቀብሯል። በሦስተኛውም ቀን ከኃጢአትና ከሞት ነፃ ሊያወጣን ተነስቷል። ይህ የእኔ እምነት ብቻ አይደለም፣ ይህ እውነት ነው። እናም የሸዋ ልባችሁን እየጎተተ እንደሆነ ስለማወቅ ለአበረታታችሁ ፈልጋለሁ። ወደ ውስጣችሁ አስገቡት፣ ምክንያቱም እርሱ ህይወት ነው። ልክ እንደ ወዳጄ እዚህ እንደምታዩት ህይወትን ሊሰጣችሁ፣ ደስታን ሊሰጣችሁና ነጻነትን ሊሰጣችሁ መጥቷል። እናም ኢየሱስ ሙስሊሞችን እንደሚወድ አምናለሁ። በጣም ይወደናል። ከዚህ ፍርሃት ነፃ እንድንሆን ይፈልጋል ነፃ ሊያወጣን ይፈልጋል። ከእንግዲህ ልንፈራ አይገባም። አይኖቻችንን በኢየሱስ ላይ ማድረግ ብቻ ነው ያለብን። እርሱ መንገድ እንደሆነ፣ እርሱ ብቸኛው መንገድ እንደሆነ እና እርሱ ከማንም በላይ ታላቅ ሰው እንደሆነ ልናምን ይገባል። ከማንም በላይ ታላቅ ሰው እርሱ ነው፣ ሌላ ማንም አይደለም። አሜን አሜን። ጁማን፣ እግዚአብሔር ባርከሽ። በጣም አመሰግናለሁ፣ በጣም አመሰግናለሁ።